አመሰግናለሁ። የሸዋና ሶዶ ቀደም ሲል እንዳነሳችሁት እንግዲህ በሀገር ደረጃ አሁን ላይ የሀገርን ኩራት ከፍ የሚያደርጉ እንዲሁም ደግሞ የሀገርን በከፍታ የሚያስጠሩ በርካታ ፕሮጀክቶች እየተሰሩ ነው የሚገኙት። እነዚህ ፕሮጀክቶች ዛሬ ላይ የተጀመሩ አሉ፣ በቀጣይም ሊሰሩ የሚችሉ በርካታ ፕሮጀክቶች አሉ። በተለይም የጉባ የሰባቱ ቃል ኪዳኖች ተብሎ የሚነሱ እነዚህ ሰባት ፕሮጀክቶች የ30 ቢሊዮን ዶላር ወጪ የሚወጣባቸው ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ደግሞ በቀጣይ ሀገርን ከፍታ ላይ የሚያደርሱ እንዲሁም ደግሞ የሀገርን ሰንደቅ በሌሎች ሀገራት ላይ ይበልጥ እንዲውለበለብ ሊያደርጉ የሚችሉ ፕሮጀክቶች ናቸው። እነዚህን ለማንሳት ያክል በተለይም የ30 ቢሊዮን ዶላር አዳዲስ ፕሮጀክቶች በጉባ ቃል ኪዳን የተገቡት የኒክለር ማበልጸገያ ግዙፍ የአፍሪካ የአየር መንገድ ማረፊያ ይገነባል። ከዚያም ባለፈ የጋዝ ፋብሪካ ሁለቱ ማለት ነው። የመጀመሪያው የጋዝ ፋብሪካ መመረቁ ይታወሳል። ሁለተኛው ምዕራፍ ደግሞ እንደዚሁ መጀመሩም እንደዚሁ የሚታወስ ነው። የነዳጅ ማጣሪያ አለ። የማዳበሪያ ፋብሪካና እንዲሁም ከ1.5 ሚሊዮን በላይ መኖሪያ ቤቶች ይገነባሉ። እነዚህ ትልልቅ ግዙፍ ፕሮጀክቶች በቀጣይ የሀገርን ከፍታ ሊያረጋግጡ የሚችሉ እንዲሁም ደግሞ በሌሎች ሀገራት የሀገርን ሰንደቅ ዓላማ ከፍ ሊያደርጉ የሚችሉ ፕሮጀክቶች ናቸው። እንግዲህ ሌላኛው ደግሞ በ2018 መግቢያ ላይ ብስራት የሆነው የህዳሴውን ግድብ ማንሳት እንችላለን። የህዳሴው ግድብ አሁን ላይ ተመርቆ ወደ አገልግሎት መስጠት ጀምሯል። ይሄ ግድብ ደግሞ ሀገርን ከፍ ያደረገ በተለያዩ ዓለም ሀገራት ኢትዮጵያን ስሟ እንዲጠራ ያደረገ እና ዳግማዊ አድዋ ብለን ልናነሳው የምንችለው ነው። የህዳሴ ግድብ አምስት ቢሊዮን ዶላር የፈጀ ኢትዮጵያውያን ከራሳቸው ኪስ አውጥተው የገነቡት ፕሮጀክት ነው እና ይሄ ፕሮጀክት ከግዝፈቱን ባሻገር በርካታ ጥቅሞች አሉ። እንደመሆኑ መጠን ለሀገር ትልቅ ኩራት ሆኖ የሚነሳ ነው ማለት እንችላለን። ይሄ አሁን ላይ የኢትዮጵያ ስለ ሰንደቅ ዓላማ ሲነሳ የሰንደቅ ዓላማው በሰንደቅ ዓላማው ልክ ሊነሳ የሚችል ነው የህዳሴው ግድብ ይህንን ማንሳት እንችላለን እና በርከት ያሉ ጥቅሞች ለሀገር የሚሰጥ ነው። ከዛ ባለፈም ደግሞ ሌሎች ፕሮጀክቶች ቀደም ሲል ያነሳናቸው አሉ። በቀጣይ የሚሰሩ እንዲሁም ደግሞ የተጀመሩ ፕሮጀክቶች አሉ። የመጀመሪያው ብለን ምናነሳ የምንችለው የተፈጥሮ ጋዝ ነው። ይህ የተፈጥሮ ጋዝ እንደሚታወቀው በቅርቡ የመጀመሪያ ምዕራፍ መመረቁ ይታወሳል። ይሄ በአመት 111 ሚሊየን ሊትር ሚሊዮን ሊትር ሊያመርት ማምረት የሚችል እንደሆነ ይታወቃል። ይሄ ሲሆን ደግሞ በበርካታ መንገድ በብዙ መንገዶች ሀገርን በከፍተኛ ሁኔታ ሊያስጠራ ያስጠራ የሚችል ትልቅ ዋጋ ያለው ፕሮጀክት ነው። ይሄ ኢትዮጵያ ከዚህ ቀደም ስትናፍቅ የነበረ ትልቅ ፕሮጀክት እንደሆነ ይታወቃል ና ይሄም የሀገር ኩራት የሀገር መለያ ሆኖ ሊነሳ የሚችል ፕሮጀክት ነው ማለት እንችላለን። ከዛ ባለፈም ደግሞ ሁለተኛው ምዕራፍም እንደዚሁ የተፈጥሮ ጋዝ ማጣሪያ ፕሮጀክት መጀመሩ ይታወቃል። ይሄም ሲጠናቀቅ ምናልባትም በአመት 1.33 ቢሊየን ሊትር ሊያመርት የሚችል እንደሆነም ይታመናል። እና እነዚህ ፕሮጀክቶች ታዲያ ለቀጣይ ሀገርን ወዴት ሊያሻግራት እንደሚችል ማየት ወይም ማወቅ አይከብድም። ስለዚህ እነዚህ ፕሮጀክቶች የሀገር ኩራትና መለያ ሊሆኑ እንደሚችሉ፣ ልክ እንደ ሰንደቅ ዓላማ ሁሉ በተለያዩ ዓለም ሀገራት ላይ ኢትዮጵያ የኢትዮጵያ ስም ሲነሳ እነዚህ ፕሮጀክቶች አብረው ሊነሱ እንደሚችሉም ማንሳት እንችላለን። እንዲሁም ደግሞ ሌላኛው ግዙፉ ፕሮጀክት ደግሞ የአፈር ማዳበሪያንም እንደዚሁ ማንሳት እንችላለን። የአፈር ማዳበሪያ ፕሮጀክት በቀጣይ ሀገርን በከፍተኛ ሁኔታ ስሟን ሊያስጠራ የሚችልና ከሌሎች የአፍሪካ ሀገራት ተርታ ሊያስጠራት የሚችል ነው። በሌሎች የአፍሪካ ሀገራት የከፍተኛ የሆነ ግዙፍ የሆነ የአፈር ማዳበሪያ ፋብሪካ ገንብተዋልና ኢትዮጵያንም በዛ ተርታ ሊያስጠራት የሚችል ግዙፍ ፋብሪካ ነው። በተለይም ይሄ የአፈር ማዳበሪያ የግብርናውን ዘርፍ ምርትና ምርታማነትን በማሳደግ ረገድ ትልቅ ድርሻ የሚጫወት እንደ የመሆኑ መጠን በጣም ግዙፍና የኢትዮጵያን የወደፊት ጣፈንታ ሊወስን የሚችል ከፍተኛ እንደሆነ የሚነሳ ነውና ይሄ የአፈር ማዳበሪያ በ40 ወራት ውስጥ ይጠናቀቃል ተብሎ የተጀመረ ፕሮጀክት ነው። ከዛም ባለፈም ደግሞ በተለይ በዓመት ሲጠናቀቅ ፕሮጀክቱ ወደ 3 ሚሊዮን ቶን የአፈር ማዳበሪያም ሊያመርት እንደሚችል ይታመናል። መረጃዎች እንደሚያሳዩት ኢትዮጵያ በዓመት እስከ 1.5 ሚሊዮን ቶን የአፈር ማዳበሪያን ከውጭ ታስገባለች። ይሄ ደግሞ ከፍተኛ የሆነ የውጭ ምንዛሬ እንድታወጣ ያደረጋት ነውና ይሄ ፋብሪካ ሲጠናቀቅ ግን ን የሚያስቀር በሀገር ውስጥ ምርት ሊተካ የሚችልና የውጭ ምንዛሬ ነው የምታወጣውን የውጭ ምንዛሬ ሊያስቀርላት የሚችል ከዛም ባለፍም ደግሞ በግብርናው ዘርፍ ምርታማነቷን ለማሳደግ ትልቅ ድርሻ ሊጫወት የሚችል ነው። አርሶ አደሩ በቀላሉ በሀገር ውስጥ የአፈር ማዳበሪያ እንዲያገኝ በማድረግ ምርትና ምርታማነትን ሊያሳድግን የሚችል መሆኑ ይታመናል። ሌላኛው የኒኩሌር ኃይል ማመንጫ ነው። ይሄ እንግዲህ የኒኩሌር ኃይል ማመንጫ እንደዚሁ ከትልቅ ፕሮጀክት ተብሎ ከሚነሱ አንደኛው ነው። ይሄ ፕሮጀክት ሲጠናቀቅ ደግሞ ኢትዮጵያን ስሟን በከፍታ ሁኔታ ሊያስነሳት ወይም ሊያነሳት የሚችል በሌሎች ዓለም ሀገራትም ስሟ በትልልቅ ሀገራት ተርታ ሊያስጠራት የሚችል ፕሮጀክት ነው። ይሄ የኒክለር ኃይል ማመንጫ ለሰላማዊ ኃይል ማመንጫ ልትጠቀምበት የምትችለው ፕሮጀክት ነው። እነዚህ ይሄ የኒክለር ኃይል ማመንጫ ፕሮጀክት ሲጠናቀቅ ደግሞ ለኢንዱስትሪው ለተለያዩ ዘርፎች የራሱን ድርሻ የሚጫወት ነው እና ስለዚህ ለሀገር ትልቅ ድርሻ የሚጫወት ነው። ሌላኛው ግዙፉ የአየር መንገድ ነው። እንግዲህ እንደሚታወቀው ይሄ ግዙፍ የአየር መንገድ ማረፊያ ተሰርቶ ሲጠናቀቅ በአመት እስከ መቶ ሚሊዮን ተጓዦችን ሊያስተናግድ እንደሚችል ይታመናል። አሁን ላይ በአመት ኢትዮጵያ በቦሌ አየር ማረፊያ እያስተናገደች የምትገኘው ሀያ አምስት ሚሊየን ተጓዦችን ነው። ይህን በአራት እጥፍ የሚያሳድግ ነው። ያ ማለት በጣም ትልቅ ግዙፍ የሆነ የአየር መንገድ ማረፊያ ከመሆኑ ጋር ተያይዞ በሌሎች አፍሪካ ሀገራት እንዲሁም በዓለም ካሉ አየር ማረፊያዎች ተርታ ሊሳልፍ የሚችልና የኢትዮጵያንም ከፍታ ሊያረጋግጥላት የሚችል ግዙፍ ፕሮጀክት ስለመሆኑ ማንሳት ይቻላል። እንዲሁም ደግሞ ከዚህ ከአየር ማረፊያው ባለፈ ሌላኛው ፕሮጀክት ግዙፍ ፕሮጀክት ተደርጎ የሚነሳው የነዳጅ ማጣሪያ ነው። በቀጣይ ኢትዮጵያን በተለይም ከ80 እስከ 90 በመቶ ከውጭ የምታስገባውን የነዳጅ ምርት እንደዚሁ በሀገር ውስጥ ሊያስቀርላት ይችላል ተብሎ የሚታመነው ይሄ ግዙፍ ፕሮጀክት ሲጠናቀቅ በብዙ ዘርፍ ኢትዮጵያን ሊያገለግል የሚችል የኢትዮጵያን ከፍታ ሊያረጋግጥ የሚችል ፕሮጀክት መሆኑ ይታመናል። በዓመት እስከ 3.5 ሚሊዮን ቶን ነዳጅ አምርቶ ማቅረብ የሚችል አቅም አለውም ነው የተባለው። ይህም የናፍጣና የቤንዚን ፍላጎትን ቀደም ሲል እንዳነሳሁት ከ80 እስከ 90 በመቶ የመሸፈን አቅም አለው። ይህ ሲሆን ደግሞ እንግዲህ የሀገሪቱን ቀጣይ ዕጣ ፈንታ ሊወስን የሚችል ከፍተኛ የሆነ ጥቅም ወይም አቅም ያለው እንደሆነ ይታመናል። ስለዚህ እነዚህ ፕሮጀክቶች ቀላል የማይባሉና ለሀገር ባለውለታ የሚሆኑ እንዲሁም ደግሞ ሀገርን የሀገር መለያ ሆኖ በቀጣይ ሀገሪቱን ወደ ተሻለ ምዕራፍ ሊያሻግሯት የሚችሉ የአሻጋሪ የሆኑ ፕሮጀክቶች ናቸው። ሌላኛው ፕሮጀክት ደግሞ ያው በሀገሪቱ ውስጥ አንድ ነጥብ አምስት ሚሊየን የሚደርሱ ከዛ በላይ የሚሆኑ መኖሪያ ቤቶች ግንባታ ይከናወናሉ። ይህም ፕሮጀክት በጣም ቀላል የሚባል አይደለም። ስለዚህ በከፍተኛ ሁኔታ ለሀገር ትልቅ ድርሻ የሚጫወት ነው ተብሎ ይታምናል። እነዚህ ፕሮጀክቶች እንግዲህ ከመገንባታቸው የመገንባት ወይም ደግሞ ስራ ጅማሯቸው በተለያዩ የዓለም አቀፍ መገናኛ ብዙሀን በትኩረት ሲነሱ የነበሩ ናቸው። ቀድሞ በተለይም ተጠናቆ ለአገልግሎት የበቃ ዳሴ ግድብን ጨምሮ እነዚህ ሰባቱ የጉባ ቃል ኪዳን ተብሎ የሚነሱ የ30 ቢሊዮን ዶላር የሚፈጁ ፕሮጀክቶች እንግዲህ በትላልቅ የዓለም አቀፍ መገናኛ ብዙሀን ስማቸው እየተነሳ ኢትዮጵያ ምን ያህል በተለያዩ የልማት ስራዎች ላይ ትኩረት አድርጋ እየሰራች እንዳለና በቀጣይ ላይ ስማን ከፍ ሊያደርጋት እንደሚችል የሚነሱ ሆኖ በተለያዩ ዓለም አቀፍ መገናኛ ብዙሃን ትኩረት አድርጓል። ይሄ እነዚህ ፕሮጀክቶች እንዴት ሊያሻግሯቸው ይችላል የሚለውን ማንሳት ይቻላል። እንግዲህ ከፍተኛ ግዙፍ የሆኑ ፕሮጀክቶች ናቸው። ከፍተኛ የሆነ ወጪ የሚያስወጡ ፕሮጀክቶች ናቸው። ሲጠናቀቁ ደግሞ ሀገሪቱን ወደተሻለ ምዕራፍ ሊያሻግሯት እንደሚችሉ ልክ ሰንደቀ የኢትዮጵያን ሰንደቅ ዓላማ በተለያዩ ዓለም ሀገራት ይበልጥ ደግሞ እንዲውለበለብ ለበለብ ሊያደርጉ የሚችሉ ናቸው። በልማት እስካልተረጋገጠ ድረስ የሰንደቅ ዓላማ መውለብለብ ወይም ደግሞ ከፍ ብሎ እንዲው ለበለብ ሊያደርግ አይችልምና ስለዚህ በልማት ላይ ትኩረት ተደርጎ እየተሰራ ያለው ስራዎች ይበል የሚያሰኙ ና በቀጣይ ሲጠናቀቁም የሀገርን ከፍታ ሊያረጋግጡ የሚችሉ ናቸው ሰወደና የሸዋ በእኔ በኩል ያሉ መረጃዎች እነዚህ ናቸው ወደ እናንተ ልመለስ ታሪኩ ለገሰ ከስቱዲዮ ቢል አደረስከን የቀጥታ መረጃ ከልብ እናመሰግናለን መልካም ምሽት